ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮኒውስ ቤተሰቦች ሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ እና የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ጥቂት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን ላስቀድም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያ መቀጠሉ ታውቋል። በጎጃም በርካታ አካባቢዎች ውጊያ የተደረገ ሲሆን፣ በሌላ በኩል ደግሞ ከአገዛዙ የወጡ የጦር አባላትና ኃላፊዎች ወደ ፋኖ ኃይሎች መቀላቀላቸውን ታውቋል። ዛሬም የብልጽግና አመራሩ በስሩ የሚገኙ አባላትን ይዞ ወደ ፋኖ መቀላቀሉን የኢትዮ ኒውስ መረጃ ምንጮች አረጋግጧል። ዝርዝር ይዘናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ መሰረቅ በፍርድ ቤት ተረጋግጧል። የዶክተር ደብረጽዮን ገብረ ሚካኤል ላፕቶፕን ሰርቀዋል ተብሎ የተጠረጠሩ ግለሰቦች ታዲያ ፍርድ ቤት በዋስ እንዲፈቱ ቢወስድላቸውም አልተገበረም ተብሏል። በዚህም ላይ ዝርዝር ይዘናል። የእስራኤል ና የኢራን ግጭት ተባብሶ ቀጥሏል ሁለቱ ሀገራት የጀመሩት የአየር ላይ ጥቃት አሁንም የቀጠለ ሲሆን ለቀጠናው መሆን ለአለም ሰላም አስጊ ሆኗል ኢራንና እስራኤል ከሚፈጽሙት የሚሳይል ጥቃት በተጨማሪ ሁለቱ ሀገራት የሚያወጧቸው መግለጫዎችና የያዟቸው አቋሞች ለሰላም በራቸው ዝግመን እያሳየ ቀጥሏል በዝርዝር እንመለከታለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመቃወም የተለያዩ የሀገሪቱ ከተሞች ከፍተኛ ሰልፍ ተካሂዷል። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዝዳንት ዶናልድ ትራምፕ ዛሬ ሲወገዙ ብለዋል። የተቃውሞ ሰልፉ የተዘጋጀው ኖኪንግስ በተባለ ቡድን አማካኝነት ነው። ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በጎጃም በርካታ አካባቢዎች ውጊያዎች የተደረጉ ሲሆን በሌላ በኩል ደግሞ ከአገዛዝ የወጡ የጦር አባላትና ኃላፊዎች ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ ነው የታወቀው። ዛሬም የብልጽግና አመራሩ በስሩ የሚገኙትን አባላት ይዞ ወደ ፋኖ መቀላቀሉን የትዩኒስ የመረጃ ምንጮች አረጋግጠዋል። በምስራቅ ጎጃም ዞን በባሶ ሊበንና እናርጅ እናውጋ ወረዳዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገብባቸው ውጊያዎች መደረጋቸውን የፋኖ የመረጃ ምንጮች ተናግረዋል። በባሶ ሊበላ ሁለት ተከታታይ ቀናት በቤተ ንጉስ ኮሜዜም እንዲሁም ሴጎ ና ደጃች የተባሉ አካባቢዎች በቀጠለው ውጊያ ከ25 በላይ የአገዛዝ ወታደሮች ሲገደሉም ተሽከርካሪዎች ወድመዋል ተብለዋል። በተመሳሳይ በነማይና ናርጅና ና ውጋ ቀጠና በቢችና ከተማ ወይራ ቀበሌ ና ጠለማ አካባቢ የፋኑ ኃይሎች የፈጸሙት የደፍጣ ጥቃት ና የፊት ለፊቱ ውጊያ የአገዛዝ ጦር ከፍተኛ ሰብዓዊ ና ቁሳዊ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ስምንተኛ ክፍለ ጦር ነው ያስታወቀው። ይህ ዘገባ የሚጠናቀርበት ወቅትም ከደብረ ወርቅ ከተማ አቅራቢያ ወፍና አብራጅት የተ ባለ አካባቢ ውጊያ እየተደረገ እንደሚገኝ አፋባ ጎጃም ዝጥርኛ ሳሙኤል አወቀ ክፍለ ጦር አስታውቋል። በተያያዘን በምዕራብ ጎጃም ዞን ሰከላ ወረዳ ግሻ አባይ ከተማ ሳንገብ ቀበሌ በሚገኘው የአገዛዝ ጦር ካምፕ ላይ የፋኖ ኃይሎች በከፈቱ ውጊያ ካምፑን አስለቀ ወታደራዊ ትጥቆችና ሎጂስቲክሶች መያዛቸውን የፋኖ ኃይሎች አስታውቀዋል። በተመሳሳይ በትላንትናው ዕለት ከአዲስ ቅዳም ከተማ ወደ ዳንግላ ከተማ ባለው መንገድ አሸዋ ቀበሌ አካባቢ ኬላ ጥሎ በሚገኘው የአገዛዝ ጦር ላይ ፋኖ የደፍጣ ውጊያ ከፍቶ የጦር አመራሩን ጨምሮ የአገዛዝዙ ወታደሮች ላይ የሞትና የአካል ጉዳት መድረሱን ለማወቅ ተችሏል። ጥቃቱን ተከትሎ የአገዛዙ ጦር ጥሎት የነበረውን ኬላ የፋኑ ኃይሎች ተቆጣጥረው እንደነበር የተናገሩት የአካባቢ መረጃ ምንጫዎች፣ አሁን ላይ ግን አገዛዙ ኃይል ጨምሮ በመመለስ ኬላውን ይዞ ይገኛል ብለዋል። በሽንዲ ወንበርማ ቀጠና ደግሞ ፋኖ ሁለት ከተሞችን ከአገዛዝ ጦር ማስለቀቁን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ለሁለት ተከታታይ ቀናት በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ከተደረገ በኋላ ፋኖ በሽንዲ ወንበርማ ቀጠና ኤውዲት አቅራቢያ በሚገኘው አምበርና ላሊበላ ከተሞችን ከአገዛዝ ጦር ማስለቀቅ ተቆጣጥሯል ተብሏል። በዚህ ውጊያም የመከላከያ አካሄድ ማብተናና ሚኒሻ አባላት ላይ ከባድ ጉዳቱ መረሱ የተናገሩ የፋኖ የመረጃ ምንጮች በፋኖ በኩል ሁለት አባላት ተጎድተዋል ብለዋል። በአካባቢው በንጽ ስልጣን ላይ ዘረፋና ግድያ ሲፈጽም የነበሩ የአገዛዙ ኃይል ላይ ከአካባቢ አስወጥተናል ሲል አፋባ ጎጃም ራስ ቢትወደድ መንግሻት የከማ አምስተኛ ክፍለ ጦር ወርቅ አባይ ብርጌድ ነው ያስታወቀው። በሌላ በኩል ከአገዛዙ የወጡ የጦር አባላትና ኃላፊዎች ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ ታውቋል። ባለፉት ሁለት ቀናት ብቻ ባህር ዳር ዙሪያ እና በምስራቅ ጎጃም ዞን ባሶ ሊበን ወረዳ ከ20 በላይ ወታደሮችና የፖሊስ አባላት ፋኖ መቀላቀላቸውን የተሰማው በዛሬው ዕለትም በሰሜን ወሎ ዞን መቄት ወረዳ የብልጽግና የምንሻ ጽሕፈት ቤት ኃላፊን ጨምሮ 11 አባላት ጠፍተው በአካባቢው የሚገኘውን የአማራ ፋኖ ብሔራዊ ኃይል መቀላቀላቸውን የኢትዮኒስ የመረጃ ምንጮች ተናግረዋል። የወረዳው የምንሻ ጽሕፈት ቤት አመራሩም ከዚህ ቀደም በውትድርና ያገለገለና ተጽዕኖ ፈጣሪ በመሆኑ አሁን ላይ ይህ ሰው 11 አባላቱን ይዞ ወደ ፋኖ መቀላቀሉን የወረዳ የብልጽግና አመራሮች አስደንግጧል ሲሉ ነው የመረጃ ምንጮቻችን ጨምረው የነገሩን። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ መሰረቁ በፍርድ ቤት ተረጋግጧል። አስቀድሞ በተለያዩ ሚዲያዎች ሲነገር የነበረውና የህዋት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የግል ላፕቶፖች ስርቆት ጉዳይ ነበረ። እነዚህ ላፕቶፖች ሰርቀው ወደሚፈለገው አካል ተወስደዋል፣ ለዚህም ከፍተኛ ገንዘብ ወጭ ተደርጓል ተብሎ ሲወራ የነበረ ሲሆን ሰርቀዋል የተባሉ ሰዎች መታሰራቸው ግን አሁን በፍርድ ቤት ተረጋግጧል። በዚህም የዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተር ሰርቀዋል ተብሎ የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ወስኖላቸው ግን አልተገበረም የተባለ ስድስት የቲዲኤፍ የቪአይፒ ጥበቃ አባላት የህወሓት ሊቀመንበር ዶክተር ደብረ ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከስሰዋል። የመቀለ አዲ ሓቂ ክፍለ ከተማ ፍርድ ቤት ሰኔ 6 ቀን 2017 ዓ.ም በኋሎ ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የጠረጠሩ ግለሰቦች በዋስ እንዲፈቱ ስኖላቸው ነበር ተብሏል። ስድስቱ ተጠርጣሪዎች እያንዳንዳቸው በአስር ሽብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ በመጣ ትእዛዝ በሚል ከስራ አልተለቀቁም ብሏን ቤተሰቦቻቸው ለሚዲያ ሲናገሩ ባለፈው የግንቦት ወር 2017 ዓ ም ሳምንት መጨረሻ ላይ የሊቀመንበሩ ላፕቶፕ ኮምፒውተሮች በጠባቂዎቻቸው ዘርፏል የሚለው መረጃ በማህበራዊ ትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃው የፈጠራ ወሬ ነው ማለት ሲያጣጥሩ ሲቀጥሉ ቆይተዋል። ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ ላይ አልተሰረቁም የሚል አንድምታ ያለው በሚያስመስል ሁኔታ ላፕቶፕ ኮምፒውተር ይዞ መታየታቸውም ድጋሚ አነጋጋሪ ሆኖ ነበር። ወደ ፌዴራል መንግስቱ የምሳቸውን ወደሚቋቁሟቸው የህወሓት አባላት ተወስዷል የተባለ ሲሆን በተለያዩ ጊዜያት አሁን ላይ በትግራይ ክልል ያለው ሁኔታ እርስ በርስ መወረጃጀን፣ አንዱ አንዱ መሰለል፣ አንዱ ላይ ደግሞ አንዱ መረጃ መያዝ መቀጠሉ ማሳያውኑ ቀርቧል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላይ የተወሰደው ይህ አይነት ስርቆትና ላፕቶፖቻቸውን ወዳልተፈለገ ቦታ የመውሰድ ፕሮጀክት ታዲያ በከፍተኛ ገንዘብ ነው ተብሎ ነበረ። ሚዲያዎች በሰዓቱ ሲዘግቡት 15 ሚሊዮን ብር ውጭ ተደርጎም የሊቀንብሩ ላፕቶፕ ለመስረቅ በቅቷል የተባለ ቢሆንም እነዚህ ሰርቋል የተባሉት ደግሞ የራሳቸው ከፍተኛ ጥበቃ የነበሩና ጥበቃዎችም ያዟቸው ሰዎች እንደነበሩ ነው የተሰማው። በዚህም የተነሳ ስድስት የቪይፒ ጥበቃ አባላት ታስረውም አሁን ላይ በፍርድ ቤት በ10 ሽራስ እንዲወጡ ይባልም ሊፈቱ ግን አልተቻለም ነው የተባለው። የእስራኤልና የኢራን ግጭት ተባብሶ ቀጥሏል ሁለቱ ሀገራት የጀመሩት የአየር ላይ ጥቃት አሁንም የቀጠለ ሲሆን ለቀጠናውና ለዓለም ሰላም አስኪ ሆኗል ኢራንና እስራኤል ከሚፈጽሙት የሚሳይል ጥቃት በተጨማሪ ሁለቱ ሀገራት የሚያወጧቸው መግለጫዎችና የያዟቸው አቋሞች ለሰላም በራቸውን የዘጉ መሆናቸውን እያሳዩ ቀጥለዋል የሁለቱ ሀገራት ግጭት ተባብሶ በእስራኤልና ኢራን መካከል የአየር ጥቃት ልውውጦች ዛሬም ቀጥለዋል አለም በጉጉት እያየው አዳዲስ ሁኔታዎች መከሰታቸውን ቀጥለዋል ይላል ቢቢሲ በዘገባው ትናንት ምሽት ጥቃት ያረሱት የኢራን ሚሳይሎች በርካታ ጉዳ አርሰዋል የተባለው የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ አስር ሰዎች ሲገደሉ መቶ የሚሆኑ ሰዎች ደግሞ መቁሰላቸውን ወቁሊና ሊና የሚለው ከጥቂት ቀናት በፊት በመንግስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት ሰባ ስምንት ሰዎች መገደላቸውን ተናግረው ነበር። ትላንት የኢራን ብሔራዊ ቴሌቪዥን በቴህራን በአንድ የመኖሪያ አፓርትመንት ላይ በደረሰ ጥቃት ሀያ ህጻናትን ጨምሮ ስልሳ ሰዎች መገደላቸውን ይፋ አድርጓል። የኢራን ነዳጅ ሚኒስቴር በዋና ከተማ የሚገኘው የሳህራን ነዳጅ ማከማቻ በእስራኤል ጥቃት መመታቱንም ገልጿል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን ግን በስራ ላይ ነው ይላል የኢራን መንግስት። በባቲያም እስራኤል የሚገኘው የቢስ ዘጋቢ ባለ አስረኛ ወለል ህንጻ ፍርስራሽ ውስጥ ሰባት ሰዎች መውጣታቸው መዘገቡንም ይፋ አድርጓል። ከዚህ አስቀድሞ የኢራን ሚሳይል በአደጋ ዞን ውስጥ የሚገኘው ህንጻ መመታቱን ተከትሎ ስድስት ሰዎች መገደላቸውም ተሰምቶ ነበር። ከእስራኤል የአየር ጥቃት በኋላ ምን ያህል ጉዳት እንደደረሰ የሚያመላክቱ መረጃዎች ግን ለመስማት አልተቻለም ተብሏ የአየር ጥቃቶቹ በቴሄራን መሰረተ ልማቶችና የነዳጅ ማከማቻዎች ላይ ያደረሱት ጉዳት ግን ዋናው ቅሜላን ቢቢሲ በዘገባው ምክንያት ብሎ የሚያቀርበው ደግሞ በኢራን መንግስት እግድ ምክንያት የቢቢሲ ጋዜጠኞች ወደ አካባቢ መግባት አልቻሉም እና ነው። ይህም በእስራኤል ጥቃት የደረሰውን ጉዳት ለማወቅ ከባድ አድርጎብኛል የሚሉ ሚዲያዎችን በርካታ አድርጓቸዋል። የኢራን ብሔራዊ መገናኛ ብዙሃን እስራኤል ላይ የሚደርሰውን ጥቃት ላይ በማተኮር በእስራኤል ኢራን ላይ ስላደረሰችው ጥቃት አነስተኛ ሽፋን እየሰጡ መሆኑን የቢቢሲ ሞኒተሪንግ ዘጋቢ ሳራ ጃላሊ ገልጻለች። ይህም ማለት ኢራን በእስራኤል እየፈጸመች ባለችው የአየር ጥቃት ተከታታይ መረጃዎች እያገኘን ሲሆን በአንጻሩ እስራኤል በኢራን ላይ በምታደርገው ጥቃት ምን ያህል ጉዳት እንደረሰ እንደሆነ ግን እየተገለጸ አይደለም ይላል ቢቢሲ ጨምሮም ታዲያ እስራኤል በኢንሳፋህ የሚገኘውን የኢራን መከላከያ ሚኒስቴር ዋና መስሪያ ቤት መደብደቧን ይፋ አድርጓል በማዕከላዊ ኢንሳፋህ ግዛት የሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደረሰበት የኢራን ባለስልጣናት አረጋግጠውለታል የኢንሳፋን የጸጥታ ጉዳዮች ምክትል ገዢ አክባር ሳሌህ እስካሁን በዋና መስሪያ ቤቱ ላይ በተፈጸመ ጥቃት የተጎዳ ሰው ስለመኖሩ መረጃ አለመኖሩን ጠቅሰው የደረሰው ጉዳት መጠን እየተገመገመ ነው ባይ ናቸው። ትላንት ምሽት የኢራን መገናኛ ብዙሃን እስራኤል በቴህራን ሮባንያድ አካባቢ በሚገኘው የአገሪቱ የመከላከያ ሚኒስቴር ጥቃት ላይ ማረሷን ዘግበውም ታይተዋል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራንጊች ግን እስራኤል በኢራን የኒውክሊየር ተቋማት ላይ ላረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት ብለዋል። ይህም በኢራንና አሜሪካ ሲያደርጉት የነበረውን ድርድር ደንቃራውነ ተከስቷል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩም አሜሪካ ለእስራኤል አሁንታም ሆነ ድጋፍ ባትሰጥ ጥቃቱ በፍጹም አይከሰትም ነበር ሲሉ ከሰዋል። አሜሪካ በዚህ ጥቃት ምንም አይነት ለማግኘት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውናል። ነገር ግን ይህ ማስተባበያ አናምንም ከዚህ የሚቃረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ላይ ጽፈዋል ይላል ቢቢሲ። ከአሜሪካ ጋር የሚደረገው የሚቀጥለውን ዙር የኒውክሌር ድርድር ስምምነት ላይ ለመድረስ መንገድ ሊከፍት ይችል ነበር ሲሉ እስራኤል ውይይቱን አበላሽታለቸው ማለት ከሰዋል። ዛሬ ታዲያ ሁለቱ ሀገራት ጥቃት እንደሚቀጥል የሚወጡ መረጃዎች ግልጽ አድርገዋል። ለሶስተኛ ምሽት የቀጠለው ነው የሚባለት የእስራኤል እና የኢራን የአየር ጥቃት የኒውክሌር ስምምነቶችን ተስፋ እያጨለመ ነው ይላል ቢቢሲ ግን ትላንት ምሽት እስራኤል በቴራን የሚገኘውን የነዳጅ ማከማቻ ድብድባ በዚህም አሁን ላይ ችግር ተፈጥሯል ባይ ነው። በቴራን የኒውክሌር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ቀጠሮ ተይዞ ነበር። እስራኤል ለሶስተኛ ዙር ምሽት በኢራን ላይ የአየር ጥቃት ስትፈጽም ትሄራን በበኩሏ ሁለት የባለስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ቴራን በጥቃቶቹ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ላይ ጥቃት የተገደሉትና ያቆሰሉትን እየቆጠረች ነው ተብሏል። የህይወት መጥፋቱን የእስራኤል መንግስት የኢራን መከላከያና የምጣኔ ሀብት መሰረተ ልማቶች የበለጠ እንዲደበደብ ሊያደርግ ይችላል ነው የሚለው የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን ሚሳኤሎቿን ወደ እስራኤል ባሶን ጨፋን ከቀጠለች ቴህራን ትቃጥላለች ያሉ ሲሆን የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አርጋቸው በበኩላቸው ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ሲሉ ክሳቸውን አሰምተዋል። ይህም ኢራን በቀጠናው ያላቸውን የአሜሪካ ኢላማዎች እንድትደበድብ በር ሊከፍት ይችላል ተብሏል። ፕሬዚዳንት ትራምፕ ኢራን ይህንን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መረስ እንደሚቻል ጠቁመዋል። ከሶስት ቀን በፊት በአሜሪካ እና ኢራን መካከል የኒውክሌር ስምምነት ላይ ለመረስ ተስፋ ነበር ይላሉ። አሁን ግን በእስራኤል እና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደወል ሲስተጋቡ ይህ ተስፋ ተበትኗል። ሌላም ቢቢሲ በዘገበው የአሜሪካ ፕሬዚዳንት ዶናልድ ትራምፕ በመቃወም በተለያዩ የአገሪቱ ከተሞች ከፍተኛ ሰልፍ ተካሂዷል። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ዛሬ ነው የተካሄዱትም የተቃውሞ ሰልፎች የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎች አካባቢዎች የፕሬዚዳንቱ የስደተኞች ፖሊስ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ ሰራተኛ ማህበራት መሪዎች ና አክቲቪስቶች በኒውዮርክ፣ ፊላደልፊያ እንዲሁም ሂውስተን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚዎች ሰልፈኞች ንግግር አድርገዋል። ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓል ነበረ የተባለ ሲሆን የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመነው ተብሏል። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። አስተባባሪዎች በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎች መካሄዳቸውን ተናግረዋል። ተቃዋሚ ሰልፈኞች በፊላደልፊያ በላቭ ፓርክ በመሰባሰብ ተቃውሟቸውን አሰምተዋል። የ61 ዓመቷ ነርስ ካረን ቫን ትራንሴት ለአሶሼትድ ፕሬስ ዲሞክራሲያችን መከላከል እንዳለብን ይሰማኛል ብላለች። ቢቢሲ ትራምፕ በሕዝብ ጤና ኤጀንሲዎች ላይ ያደረጉት የሰራተኞች ቅነሳም በሰልፉ ላይ እንድትሳተፍ ካደረጓት ምክንያቶች መካከል አንዱ እንደሆነም ትናገራለች። ከፍተኛ የተቃውሞ ሰልፍ ተሳታፊ ከታየባቸው አንዱ ለስ ነው። በከተማ አስተዳደሮችና የህግ አስከባሪዎች የሰነድ አልባ ስደተኞች አፍሳብ መቃወም በተከታታይ የተቃውሞ ሰልፎች መካሄዳቸውና የተለያዩ ውድመቶች መረሳቸውን ተከትሎ በተጠንቀቅ ላይ ነበሩ። ትራምፕ ከሳምንት በፊት ምንም እንኳን አስተዳዳሪው ጋቪን ኒውሶም እና የአካባቢ ባለስልጣናት ባይፈልጉም በግዛቱ ብሔራዊ ዘብ አሰማርተዋል። ቅዳሜ ዕለት የብራውን ቤሬትስ የሲቪል መብቶች ቡድን አባል የሆኑት ጆስ አዚላታ በሎስ አንጀለስ ለቢቢሲ እንደተናገሩት ከሆነ ወደ ተቃውሞ ሰልፉ የወጡትበት ምክንያት የስደተኞች ጉዳይ ነው፣ ጨካኝ ብቻ ሳይሆን በክፋት የተሞላ ነው። ቤተሰብ መለያየት አያስፈልግም ሲሉ ተናግረዋል። በሎስ አንጀለስ በፌዴራል ህንፃ አካባቢ በተቃዋሚዎችና በብሔራዊ ዘብ ወታደሮች መካከል ፍጥጫ ተፈጥሮ የነበረ ሲሆን ህዝቡን ለመበተን አስለቃሽ ተተኩሷል። ነገር ግን አንድ ወይም ሁለት ህንፃዎች አለፍ ብሎ በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች በሰላማዊ መንገድ ጉዟቸውን ቀጥለዋል ይላል ቢቢሲ። ግን ትራምፕ በድጋሚ ከተመረጡ በኋላ ከፍተኛ የተቃውሞ ሰልፍ ቢካሄድም የህዝብ አስተያየት ግን የስደተኛ ፖሊሲያቸውን በስፋት ተወዳጅነት እንዳለው ያሳያል ተብሏል። ንጉሶችን አንፈልግም በሚል መሪ ቃል አደባባይ የወጡት ተቃዋሚዎች ትራምፕ በሁለተኛ የስልጣን ዘመናቸው የፕሬዚዳንት የስልጣን ገደብ አልፏል የሚል ትችት ያቀርባሉ። በወታደራዊ ትርኢት ላይ በሺዎች የሚቆጠሩ የደንብ ልብስ የለበሱ ወታደሮች ታንኮችና ወታደራዊ ተሽከርካሪዎች በወታደራዊ ባንድ ታጅበው ሲያልፉ ፕሬዚዳንቱ ተነስተው ወታደራዊ ሰላምታ ሰጥተዋቸዋል ፕሬዚዳንቱ የሀገሪቱ ጦር ለሰጠው አገልግሎት ባደረጉት አጭር ንግግር አመስግነዋል አክለውም ወታደሮቻችን ተስፋ አይቆርጡም አይማረኩም እንዲሁም በጭራሽ አያቋርጡም ይዋጋሉ ይዋጋሉ ይዋጋሉ እናም ያሸንፋሉ ያሸንፋሉ ያሸንፋሉ ብለዋል ትራምፕ በአሜሪካ ለመጨረሻ ጊዜ ወታደራዊ ትርኢት የተካሄደው በፕሬዚዳንት ጆርጅ ደብሊ ቡሽ የስልጣን ዘመን አሜሪካ በባህረ ሰላጤው ያካሄደችውን ጦርነት ድል ለማካወድ በሚል እንደ ርፓይን አቆጣጠር ሰኒ 991 ነበረ። በወቅቱ በትሪቱ ላይ ታዲያ 200 ሰዎች ተሳተፉ ሲሆን የእርችት ማብራት ስነስርቱ ደግሞ 800 ሰዎች መመልከታቸውን ኤልኤ ታይምስ ዘግቦ ነበር። በቀዳሚው ዝግጅት ላይ ታዲያ አየር በቀዳሚው ዝግጅት ላይ ታዲያ አየር ውርጥ በቅዳሜው ዝግጅት ላይ ታዲያ አየሩ እርጥበታማ ስለነበረና ዝናብ ይዘንባል የሚል ትንበያ በመኖሩ የታደሙ ሰዎች ቁጥር ከዛ በታች ሆኖ ታይቷል፣ ማለት ቢቢሲ ዘግቧል። የተወዳችሁ የቴኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ዜናኛ ነው።